ሰላም፣ ጤና ይስጥልን። እንዴት ቆያችሁ? የተከብራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን የሰዓቱን ዜናዎች ወደ እናንተ የምናደርስ ይሆናል። አስቀድመን ዋና ዋና ዜናዎቹን እንጠቁማችሁ። አጀንዳዎችን ወደ ምክክሩ በማምጣት ሁሉም የበኩሉን ድርሻ ሊወጣ እንደሚገባ የሀገራዊ የምክክር ኮሚሽን ኮሚሽነር መላኩ ወልደማርያም አሳሰቡ። በአማራ ክልል በተለያዩ አካባቢዎች የኮሌራ ወረርሽኝ መከሰቱን የሕብረተሰብ ጤና ኢንስቲትዩት አሳሰበ። ከዜናዎቹ ጋር ፈቲያ መሐመድ እንዲሁም በምልክት ቋንቋ ወለላ እንዳለው አብረናችሁ ቆይታ እናደርጋለን። አብራችሁን ቆዩ። የአማራ ሕዝብ ለአመታት ያነሳቸው የነበሩ አጀንዳዎችን በማሰባሰብ በሀገር አቀፍ ደረጃ እንዲፈቱ በትኩረት እንደሚሰሩ በአማራ ክልል የመጀመሪያው ዙር የአጀንዳ ማሰባሰብ ምክክር ላይ የተሳተፉ ተመራጭ የማህበረሰብ ወኪሎች ተናገሩ። የአማራ ክልልን ወክለው በሀገራዊ ምክክር ሲሳተፉ ህዝብ የጣለባቸውን አደራ ለመወጣት ዝግጁ መሆናቸውን ተናግረዋል። አማረ ሊቁ ተጨማሪ አለው። የኢትዮጵያ ሀገራዊ ምክክር ኮሚሽን መጋቢት 27 2017 ዓ.ም በአማራ ክልል የጀመረው የአጀንዳ ማሰባሰብ ሥራ እንደቀጠለ ነው። በመጀመሪያው ዙር የተሳተፉ የማኅበረሰብ ክፍሎች ለቀናት አጀንዳቸውን ሲያሰባሰቡ ሰንብተዋል። አጀንዳቸውን አጠናቅረው በሀገራዊ ምክክር ኮሚሽን የሚሳተፉ ተሳታፊዎችም ተመርጠዋል። ይህ የተመረጡት ተሳታፊዎችም ኢትዮጵያ ወደ ተሻለ ሰላም እንድትሄድ፣ አንድነት እንዲጠናከር፣ ኢትዮጵያውያን በኢትዮጵያዊነታቸው ኮርተው በየትኛውም የኢትዮጵያ ክፍል ሰርተው እንዲኖሩ የሚያስችሉ አጀንዳዎች መነሳታቸውን ተናግረዋል። ይህ ሕዝብ የተሻለ ሁኔታ እንዲገጥመው ያሉ ችግሮች እንዲፈቱ ይች ሀገር እንደ ሀገር ኢትዮጵያዊነቷን ይዛ እንድትቀጥል ሕዝቧም በኢትዮጵያዊነቱ ኮርቶ ሳይጨናነቅ ሰርቶ እንዲኖር እንዲቀጥል የሚያደርግ አጀንዳ ይዘን የተገኘ ነው። በአማራ ክልል ውስጥ ያሉ የህዝቡ ጥያቄ ምንድን ናቸው የሚለውን ነቅሰን አውጥተን ሁሉንም ያሳተፈ፣ ምክንያቱም ሁሉም ያለው የልቡን ትርታ ተቀብለን በአጀንዳ መልክ ይዘነዋል። በጣም ትልቅ ተጋድሎ የተደረገበት ይቀራል፣ በሶስት በአራት ጊዜ ተሰብስበን የቀረ አጀንዳ እያልነ። ይሄ ታሪካዊ ስራ ተሰርቷል ብዬ ነው የማስበው። ምክንያቱም መምህራን ነን፣ መምህር ደግሞ የአገሪቱ ትልቁ ሀብት ስለሆነ ብዙ ስራ ብዙ አጀንዳዎችን ሰብስበን ይዘናል ማለት ነው። የአማራ ህዝብ አሉኝ የሚላቸውን ጥያቄዎች በአጀንዳነት አንስተናል ያሉት የማህበረሰብ ተወካዮች የመረጧቸው አጀንዳዎች ከሌሎች ኢትዮጵያውያን ጋር በእኩልነት የሚያኖሩ መሆናቸውንም ገልጸዋል። አገሬን ስወድ ደግሞ ሌላው ሁሉም ብሔር እኩል ሆኖ እንደሚኖር ማሰብ መቻል አለብኝ። ስለዚህ ይህ አስተሳሰብ ወደ አንድ መጥቶ እንደ ኢትዮጵያዊነታችን በቋንቋ ተከባብረን፣ በባህል በሃይማኖት ተከባብረን ተሳስበን ተዋልደን ወደፊትም ተዋልደን ተጋብተን በክርስትና በጉድፈቻ በተለያየ ነገር አንድ ሆነን መቀጠል ስለሚገባን የኢትዮጵያ ህዝብ ይህን ማሰብ ይገባዋል። ማንኛውም የሚያነሳውን ሀሳብ አልተገታም። ምክንያቱም ሀገራዊ ምክክሩ ነጻነት የተሞላበት ዲሞክራሲ የሆነ ነገር ስለሆነ ከማንኛውም ፖለቲካ ነጻ የሆነ ነው፣ የተሰበሰብ ነው። ያንን የተሰማንን ሁላ ተናግረን በአጀንዳውን ይዘናል። ተመራጭ የማህበረሰብ ወኪሎች የአማራ ክልልን ወክለው በሀገራዊ ምክክር ሲሳተፉም ህዝብ የጣለባቸውን አደራ ለመወጣት ዝግጁ መሆናቸውን ተናግረዋል። ክልሉን ወክዬ ፌዴራል ላይ ይሳተፋለሁ። የፌዴራል ተሳታፊ ነኝ። ሌሎችም መድረኮች ይከፈታሉ። በነዚያም መድረኮች ላይ አንድ ወደሚያደርገን አጀንዳ ሰውን፣ ሌላውን በማያስቀይም ሌላውን በማይገፋ አንድነትን ይዞ ብሔር ብሔረሰቦችን ይዞ እኩልነትን ይዞ የሃይማኖት የተለያየ ባለንበት ባህላችን ባህላችንን ጠብቀን አንድ ሆነን ለመቀጠል የሚያስችለንን ሀሳብ ይዤ እቀርባለሁ ብዬ ዝግጁ ነኝ። እንግዲህ እግዚአብሔር ለዛ ያብቃኝ ነው የምለው የህዝብ አደራ ስለሆነ እያንዳንዳችን ትልቅ ዝግጁት አድርገናል። ምክንያቱም አገራዊ ነው፣ ታሪካዊ ነው። የአማራን ህዝብ የኢትዮጵያን ህዝብ ይዘን ነው የምንሄደው። ስለዚህ ወደ ፌዴራል ስንሄድ ደግሞ ከሌሎች ክልሎች ጋር ነው የምንገናኘው ነገሮችን ይዘናል። ስለዚህ ይፈታል ብለን ነው የምናስበው። በጣም በጣም ከፍተኛ አደራ ነው ተሸክሜ የሚሄደው ያን የተሸከምኩትን አደራ እግዚአብሔር ተጨምሮብኝ ውጤት እንዲያመጣልኝ ለማድረግ ዝግጁ የኢትዮጵያ ችግር መፍቻ መንገድ ሀገራዊ ምክክር ነው ብለን እናምናለን ያሉት ተመራጭ ማህበረሰብ ወኪሎች፣ የሀገሪቱ ችግር በዘላቂነት እንዲፈታ ሁሉም አካላት የበኩሉን አስተዋጽኦ እንዲያበረክትም ጥሪ አቅርበዋል። የኢትዮጵያ ሀገራዊ የምክክር ኮሚሽን በአማራ ክልል ከተለያዩ የህብረተሰብ ክፍሎች ጋር የአጀንዳ ማሰባሰብ ተግባርን እያከናወነ ይገኛል። የምክክር ኮሚሽኑ ከታዋቂና ተጽዕኖ ፈጣሪ ግለሰቦችና ተቋማት መሪዎች ጋር የሚያደርገውን የአጀንዳ የማሰባሰብ ተግባሩን ዛሬ አስጀምሯል። አጀንዳዎችን ወደ ምክክሩ በማምጣት ሁሉም የበኩሉን ድርሻ ሊወጣ እንደሚገባ የሀገራዊ የምክክር ኮሚሽን ኮሚሽነር መላኩ ወልደማርያም አሳስበዋል። ካሳው መንጌ ተጨማሪ ያለሁ የኢትዮጵያ ሀገራዊ የምክክር ኮሚሽን አጀንዳ የማሰባሰብ ተግባሩን በአማራ ክልል በባሕር ዳር ከተማ እያካሄደ ይገኛል። ከመጋቢት 27 ቀን 2017 ዓ ም ጀምሮ አጀንዳ የማሰባሰብ ተግባርና በሀገራዊ የምክክር ኮሚሽኑ የሚሳተፉ ተወካዮችን የመምረጥ ተግባርም አከናውኗል። የተለያዩ የህብረተሰብ ክፍሎችና ተወካዮችም ሀሳቦቻቸውን ወደ ምክክሩ አምጥተዋል። ከሚያዝያ 2 እስከ 4 2017 ዓ ም ደግሞ ከታዋቂና ተጽዕኖ ፈጣሪ ግለሰቦች የተቋማትና ማህበራት ተወካዮችና ኃላፊዎች እንዲሁም ከፖለቲካ ፓርቲዎች ጋር አጀንዳ የማሰባሰብ ተግባሩን እንደሚያከናውን የሀገራዊ የምክክር ኮሚሽን ኮሚሽነር መላኩ ወልደ ማርያም ገልጸዋል። ላለፉት አምስት ቀናት በክልሉ ከሚገኙ 263 ወረዳዎች የተውጣጡ ከ4500 በላይ የተለያዩ የህብረተሰብ ክፍሎች በወኪሎቻቸው አማካኝነት አጀንዳ የመለየት ተግባር ሲያከናውኑ ቆይተው ስኬታማ በሆነ መልኩ ስራቸውን አጠናቀዋል። የማይቻሉ የሚመስሉ ውጣ ውረዶችን አልፈው ይህንን ታሪካዊ ኃላፊነት ለተወጡ የክልሉ የማህበረሰብ ወኪሎች በእናንተ ፊት ከልብ እንዳመሰግን ይፈቀድልኝ። ሚያዚያ ሁለት ቀን 2017 ዓ ም ጀምሮ እስከ ሚያዚያ አራት ቀን 2017 ዓ ም ድረስ ደግሞ ከማህበረሰብ ክፍሎች ተወካዮች በተጨማሪ የአማራ ክልል ታዋቂና ተጽዕኖ ፈጣሪ ግለሰቦች፣ የተቋማትና ማህበራት ተወካዮች፣ የፖለቲካ ፓርቲዎች ተወካዮች እንዲሁም የመንግስት ተወካዮች በጋራ በመሆን አጀንዳ የመለየትና የማጠናቀር ምክክር የምታደርጉበት ታላቅ መድረክ ይካሄዳል። መላው የአማራ ህዝብ የአማራ ክልል ጉዳይ የሚያገባው መሆኑን ነው። ሰሞኑን በተደረገው የማህበረሰብ ወኪሎች ምክክርም ይህንኑ ማረጋገጥ ተችሏል። የሁሉም የክልል ህዝብ ጥያቄ ናቸው የተባሉ ጉዳዮችን አንስተው አስመዝግበው ተመልሰዋል። እናንተም ይህንኑ እንደምታደርጉ ይጠበቃል። በማስጀመሪያ መርሃ ግብሩ ላይ የአማራ ክልል ርዕሰ መስተዳደር አረጋ ከበደን ጨምሮ የክልሉ ከፍተኛ የስራ ኃላፊዎች ተገኝተዋል። የሀገራዊ የምክክር ኮሚሽኑ ሁሉም በሚሳተፍበት መልኩ እየሰራ ይገኛል ያሉት ኮሚሽነር መላኩ ከሀገር ውስጥና ከሀገር ውጭ ያሉ ኢትዮጵያውያንና በጫካ ያሉ ኃይሎችም ሀሳቦቻቸውን ወደ ምክክሩ እንዲያመጡ የምክክር ኮሚሽኑ ምቹ ሁኔታዎችን እያመቻቸ መሆኑን ገልጸዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን አንዱን ጥሎ ሌላውን አንጠልጥሎ የሚሄድበት አሰራር የሌለው መሆኑ ታውቆ በሀገር ውስጥም ሆነ በውጭ ያሉ ኢትዮጵያውያን ሁሉ የዚህ ታሪካዊ ሂደት አካል አድርጎ ተግባራውን እንደሚያከናውን ተግባሩን እንደሚያከናውን በዚህ አጋጣሚ በድጋሚ ለማረጋገጥ እወዳለሁ። ስለሆነም በእስር ቤት ያሉ በተለያዩ ምክንያቶች ጫካ የገቡ እንዲሁም ሀገራቸውን ለቀው በውጭ ሀገራት የሚኖሩ የአማራ ክልል ተወላጆች ሁሉ ሀሳባቸውን የሚሰጡበትን ሁኔታ ለማመቻቸት ኮሚሽኑ ቁርጠኛ አቋም ያለው መሆኑን ለማስታወቅ እወዳለሁ። ወደ ኮሚሽኑ መጥተው አጀንዳቸውን ለመስጠት የሚፈልጉትን ለመስጠት የሚፈልጉትን ለመቀበል ኮሚሽኑ ምንጊዜም ዝግጁና በሩ ክፍት መሆኑን ለመግለጽ ወዳለሁ። እንደ ሀገር እስካሁን የመጣንበት መንገድ ዋጋ አስከፍሎናል። ከዚህ በኋላ ችግሮችን በምክክሩ በመፍታት በቃ ማለት ይገባልም ብለዋል። እስካሁን የከፈልነው ዋጋ ከልክ ያለፈ ነው። ለምንስ አንድ ሰው ይሞትብን? ለምንስ እናቶች በሐዘን ይቆራመዱብን? ለምንስ ወላጅ ያለ ጧሪ ይቅር? ለምን ሲባልስ የኢትዮጵያ ወጣቶች ተስፋቸው ይጨልም? ለምንስ ሲባል ድህነት ቤቱን ይስራብን? ነገ ሳይሆን ዛሬ በቃን ልንል ይገባል። ጾታዊ ጥቃትን ለመከላከልና ምላሽ ለመስጠት የሚያስችል የተጠቃለለ ህግ ማዘጋጀት እንደሚገባ በህዝብ ተወካዮች ምክር ቤት የቋሚ ኮሚቴ ሰብሳቢዎች ገለጹ። የሴቶችና ማህበራዊ ጉዳይ ሚኒስቴር ያዘጋጀው በሴቶችና ህጻናት ላይ የሚፈጸሙ ጥቃቶችን በተመለከተ ያለው የህግ ክፍተቶችና ጾታን መሰረት ያደረገ ጥቃትን መከላከል የሚያስችል ሀገራዊ ንቅናቄ መድረክ በቢሾፍቱ ከተማ ተካሂዷል። ትዝታ መኮንን በህዝብ ተወካዮች ምክር ቤት የጤና ማህበራዊ ጉዳዮች ባህልና ስፖርት ቋሚ ኮሚቴ ሰብሳቢ ወርቅ ሰሞ ማሞ በዚህ ወቅት እንዳሉት ጾታዊ ጥቃትን ለመከላከልና ምላሽ ለመስጠት እየተሰራ ቢሆንም አሁንም ቁርጠኝነት ይጠይቃል። ጾታዊ ጥቃትን ለመከላከልና ምላሽ ለመስጠት የተጠቃለለ ህግ ማዘጋጀት አስፈላጊ መሆኑን በመገንዘብ ሁሉም በባለቤትነት ሊሰራ እንደሚገባም ተናግረዋል። የተጠቃለለ ህግ ማውጣት ያስፈልገናል። እንዴት እውጣ፣ ምን ይካተት፣ ምን ያዝ፣ ይሄ በአንድ ላይ ተሰብስበው የሚያደርገው ሳይሆን የቤት ሚኒስትር እና ሴቶችና ማህበራዊ ጉዳይ ሚኒስትር ኮሚቴ ተቋቁመው በመጣት ቢሰራ ጥሩ ነው። የተለየ ሞዳሊቲ ንግድ እንጂ ተሰብስመን በመበተን በተለመደው አካሄድ ለውጥ አላመጣም። የህግና ፍትህ ጉዳዮች ቋሚ ኮሚቴ ሰብሳቢ የጸገነት መንግስቱ በበኩላቸው ጾታዊ ጥቃትን ለመከላከል እና ምላሽ ለመስጠት በጋራ መስራት ይገባል ብለዋል። ለሴቶች ብለን አይደለም፣ ለወንዶች ብለን አይደለም፣ ለሀገር ነው ብለን መስራት መቻል ያለብን። በአንገብጋቢነቱ ተይዞ መሰራት አለበት። የተቀራረበ አመለካከትና የተቀራረበ የውስጥ መነሳሳት የሚፈልጉ ጉዳይ ነው ብዬ አስባለሁ። የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርግጎ ተስፋዬ በኢትዮጵያ የተለያዩ ህግና ፖሊሲዎችን በማዘጋጀትና ተቋማትን በማደራጀት ጾታዊ ጥቃትን ለመከላከል ና ምላሽ ለመስጠት እየተሰራ መሆኑን ገልጸዋል። ቀጣይነት ባለው ንቅናቄ የህግ ክፍተቶችን ከማረም ጀምሮ የተጠቃለለ ህግ መተግበር የሚቻልበት ስርዓት ለመዘርጋት ባለድርሻ አካላት የበኩላቸውን ሚና እንዲወጡ ለማስቻል የተዘጋጀ መድረክ ነው ብለዋል ማህበረሰቡ ራሱ ጥቃትን የሚጸየፍ ጥቃት ሲፈጸም አይቶ ዝም ማይል የተዘረጉ ስርአቶች አሉ። አሁን የሆትላይን ሰርቪሶች አሉ። አሁን በቅርቡ ደግሞ የፌዴራል ፖሊስ ሲፋ ያደረገው የዲጂታል ሲስተም የጥቆማ ስርአት አለ። ከዛ አግባብ እንግዲህ አሁን ደግሞ የምንሰራው የህግ ክፍተትን ለማድረቅ የምንሄድበት ደግሞ ስራዎች አሉ። የበለጠ ግን ለህዝቡ መሰረታዊ ዋስትና ጥቃትን ከመከላከል አንጻር ማህበረሰቡ ራሱ ዋነኛ ተዋናይ መሆን አለበት። መንግስት ከሕግ ዝግጅት ጀምሮ የሕግ አተገባበሮችን የመከታተል ስራ እያከናወነ መሆኑን ጠቁመው ማህበረሰቡ ጥቃትን ለመከላከል የበኩሉን ሚና መወጣት እንዳለበት አስገንዝበዋል። ጾታዊ ጥቃትን ለመከላከልና ምላሽ ለመስጠት እንዲሁም ተጠያቂነትን ለማስፈን የሚያስችሉ ስራዎች እየተሰሩ መሆናቸውን የገለጹት ደግሞ የፍትህ ሚኒስትር ደኤታ ዶክተር ኤርሚያስ የማነ ብርሃን ናቸው። ለዚህ ድርጊት ምላሽ መስጠት ላይ ያሉ የሕግ ክፍተቶችን ለማሻሻል እየተሰራ መሆኑን ጠቁመዋል። ኢንፎርስ የማድረግ ምላሽ የመስጠቱ ላይ ያሉትን የክፍተቶች በደንብ እዚህ የሚቀረቡት እኛም የምናውቃቸዋለን ስ ላይ አግባብ ያለው ምላሽ መስጠት ያስፈልጋል። ፍትህ ሚኒስቴርም እንደ ህግን የማርቀቅ የፌዴራል መንግስቱን እንደ ማማከር ካለበት ኃላፊነት አንጻር መሰረታዊ መሻሻል ያለባቸውን ጉዳዮች ላይ ትኩረት ሰጥቶ እየሰራ ነው። በውይይት መድረኩ የህዝብ ተወካዮች ምክር ቤት የቋሚ ኮሚቴ ሰብሳቢዎችና አባላት የመንግስት ተቋማትና ከፍተኛ ኃላፊዎች፣ የፍትህ አካላት፣ የክልል ሴት አደረጃጀቶችና ሌሎች ባለድርሻ አካላት ተገኝተዋል። የህብረተሰቡን የልማት ጥያቄ ለመመለስ የተለያዩ የልማት ስራዎችን ያከናወነ መሆኑን የእናርጅ እናውጋ ወረዳ አስተዳደር አስታወቀ። በበጀት አመቱ ወረዳውን በትምህርት፣ በጤና፣ በግብርናና በንጹህ መጠጥ ውሃ ተደራሽ ለማድረግ የተሰራው ስራ ውጤት ማምጣቱም ተገልጿል። መልሰው ቸርነት ህብረተሰቡ የሚያነሳቸውን የልማትና የመልካም አስተዳደር ጥያቄዎችን ለመመለስ በትኩረት እየሰራ መሆኑን የእናርጅ እናውጋ ወረዳ አስተዳዳሪ ሙሉ ጌቴ ለአሚኮ ገልጸዋል። በበጀት አመቱ በትምህርት፣ በጤና፣ በግብርናና በንጹህ መጠጥ ውሃ ተደራሽነት ላይ አበረታች ተግባራት መፈጸም ስለመቻሉ ነው አስተዳዳሪው የተናገሩት። በአንድ ጅ ሰላም በአንድ ጅ ልማት ጭምር አቃየተ ነው እየሰራን ያለ። ለአብነት የካፒታል ስራዎችን እንኳ ብናነሳ በመደበኛው ግብርና ላይ ጤና ላይ ትምህርት ላይ አሁን ላይ በሰፊው የልማት ጥያቄ ያለው ማህበረሰቡ ማለት ነው እና የህዝቡን ጥያቄ ጭምር ለማርካት እኛም ህዝቡን ጭምር ከጎናችን በማሰለፍ ሌት ቀን ያው እየጣር ያለንበት መንገድ ጭምር እንዳለ ማንሳትና መውሳት ወዳለው ከ40 ሚሊዮን ብር በላይ በጀት በመመደብ በወረዳው አገልግሎት እየሰጡ በሚገኙ ሰባት ጤና ጣቢያዎችና አንድ ሆስፒታል ላይ የተቋማዊ ሪፎርም ስራዎች መከናወናቸውንም አብራርተዋል። ከ224 ሚሊዮን ብር በላይ ወጪ የተደረገባቸው በክልሉ መንግስት እየተገነቡ የሚገኙትን ጨምሮ በወረዳው አቅም የመስኖ ፕሮጀክቶች ግንባታ እየተከናወነ ነው ብለዋል። በዚህ አመት ከመደበኛ ካፒታል እንኳ ከ40 ሚሊዮን ብር በላይ በጀት በመመደብ በተለይ ሰባቱ ጤና ጣቢያ አንድ ሆስፒታል አሉን። እየሰራን ያለንበት መንገድ ነው ያለ ከግብርናም አኳያ ቢሆን በተለይ በሰላሙ ጉ የተጀመረው የቀሩ ክልል የሚሰራቸው የመስኖ ግዙፍ ፕሮጀክቶች አሉ። ከ224 ሚሊዮን ብር በላይ የወጣባቸው ሲደመር አሁንም እኛ ምንሰራቸው አሉ። እነሱን ሶስት አራት ቦታ ላይ እየገነባን ያለንበት መንገድ ነው ያለ እንደ አስተዳዳሪው ማብራሪያ ከአምስት ሚሊዮን ብር በላይ በሆነ ወጪ የውሃ ጉድጓድ ቁፋሮ በማከናወን በወረዳው 11 ቀበሌዎችን የንጹህ መጠጥ ውሃ ተጠቃሚ ለማድረግ እየተሰራ ነው። እንደ አካባቢያችን የውሃ ችግር ስላለ 11 ቀበሌ አካባቢ ወደ 5.3 ሚሊዮን ብር አካባቢ በጀት በመደብ በ11 ቀበሌ በርካታ የውሃ ጉድጓዶችን እየቆፈር አርሶ አደሩ የንጹህ መጠጥ ውሃ ተጠቃሚ እንዲሆን እያደረግን ያለንበት መንገድ ነው ያለ ማለት ነው። በወረዳው ግንባታቸው ተቋርጦ የቆዩ የሰባት ትምህርት ቤቶች ግንባታ በማጠናቀቅ ለቀጣዩ የትምህርት ዘመን ዝግጁ ለማድረግ በትኩረት እየተሰራ መሆኑንም አንስተዋል። ትምህርት ቤት ላይ ለምሳሌ ከዚህ ቀደም ተጀምረው የቀሩ ከሰባት በላይ ትምህርት ቤቶች አሉ። እነሱን በዚህ ዓመት ተጣጥረን ህዝቡን ጭምር ከጉናችን አሰልፈን ግንባታቸውን የሚጨርስና ና ለቀጣይ ዓመት ለትምህርት ዝግጁ የማድረግ ስራ እየሰራን ያለንበት መንገድ ጭምር እንዳለ ማንሳት እፈልጋለሁ። ህብረተሰቡም ሰላምን ለማጽናት የሚደረገውን ጥረት እንዲያግዝና በልማት ስራዎች ላይ የተለመደ የነቃ ተሳትፎን እንዲያደርግ ተጠይቋል። በአማራ ክልል በተለያዩ አካባቢዎች የኮሌራ ወረርሽኝ መከሰቱን የህብረተሰብ ጤና ኢንስቲትዩት አሳሰበ። በሽታው በንክኪ መልኩ ከሰው ወደ ሰው የሚተላለፍ በመሆኑ በበሽታው የሚጠቁ ዜጎች ቁጥር እየጨመረ እንደሚገኝ ተገልጸዋል። አዲሱ ተስፋዬ በአማራ ክልል በተለያዩ የጸበል ቦታዎች የኮሌራ ወረርሽኝ እየተከሰተ በመሆኑ ህብረተሰቡ ወደ እነዚህ ቦታዎች የሚያደርገውን ጉዞ ሊያቆም እንደሚገባም የአማራ ክልል ህብረተሰብ ጤና ኢንስቲትዩት አስታወቀም። የኢንስቲትዩቱ ዋና ዳይሬክተር አቶ በላይ በዛብህ የኮሌራ ወረርሽኝ በዚህ ዓመት ከታህሳስ 23 ጀምሮ በተለያዩ የጸበል ቦታዎች መከሰቱን ገልጸው በበሽታው ምክንያት በሺዎች የሚቆጠሩ ዜጎች መጠቃታቸውን ተናግረዋል። ታህሳስ 23 2017 ጀምሮ እስከ ዛሬ ድረስ የኮሌራ በሽታ የተጠቁ ሰው በኮሌራ በሽታ የተጠቁ ሰዎች ሪፖርት እየተደረጉ ነው። ዋናው ለክልሉ ስጋት የሆነው በቋራ ወረዳ በምዕራብ ጎንደር ቋራ ወረዳ በርሜል ጊዮርጊስ በሚባል የጸበል ቦታና እንደዚሁም ደግሞ ምርት ገለጎ በሚባል አካባቢ የሚገኙ ሁለት ጸበል ቦታዎች። በዋናነት ግን የበርሚል ጊዮርጊስ ተብሎ የሚጠራው እሱ ጋር ብዙ ስራ መስራት ተሞክሮ ነበር፣ ግን መቆም አልቻለም። ቀጥሎ እንግዲህ ወደ አንድ አሳ እዚህ ባህር ዳር ዙሪያ አንድ አሳ ሚባል አካ ቀበሌ እዛ ቦታ ላይ እንደዚሁ የጸበል ቦታ አለ እሱም ላይ በሰፊው መከሰት ጀመረ። ከዛ በተጨማሪ በአዊ ዞን ጃዊ ወረዳ ፍልውሃ የሚባል የጸበል ቦታ ላይ እንደዚሁ የኮሌራ ህሙማን ተከስተዋል ማለት ነው። የኮሌራ በሽታ በንክኪ መልኩ ከሰው ወደ ሰው የመተላለፍ እድሉ ከፍተኛ ነው ያሉት ዋና ዳይሬክተሩ ህብረተሰቡ በእነዚህ የጸበል ቦታዎች በሚያደርገው እንቅስቃሴ በከፍተኛ መጠን እየተጠቃ መሆኑን አስረድተዋል። ከሌላ አካባቢ በርከት ያለ ሰው ወደ ጸበል ቦታዎቹ ሲሄድ እነዚህ አካባቢዎች ይበከላሉ ማለት ነው። አንደኛ ከአቅማቸው በላይ ነው ሰው የሚኖርባቸው በጣም በብዙ ሺዎች ሰው በአንድ ጊዜ ሲሄድ ያንን የሚያክል በጣም ብዙ ሺ ሰው የሚያስተናግድ የመጸዳጃ ቤት፣ የንጹህ መጠጥ ውሃ አቅርቦት፣ አጠቃላይ የንጽህና አጠባበቅና ሰው በቀላሉ የመነካካት የንክኬ ትፍፍግ ነገር ስለሚኖር በቀላሉ በሽታው ይተላለፋል ማለት ነው። የኮሌራ ወረርሽኝ በእነዚህ የጸበል ቦታዎች ይከሰት እንጂ በሌሎች አካባቢዎች እየተከሰተ መሆኑን ያረጋገጡት ዋና ዳይሬክተሩ በጉዞ ወኪል አማካኝነት ከአዲስ አበባና ከሌሎች አካባቢዎች ወደ እነዚህ የጸበል ቦታዎች የሚደረግ ጉዞ ሊቆም እንደሚገባ ማሳስበዋል። በጣም በብዙ አውቶቢሶች እነዚህ የጉዞ ወኪሎች በጣም የአድቮኬት እየተደረገ ወይም ደግሞ ትልቅ ቀስቀሳ እየተደረገ ነው፣ በብዛት የሚሄድ ሰው እና ይሄ ደግሞ ትክክል አይደለም። በመጀመሪያ ደረጃ እንግዲህ እነዚህ ከሃይማኖት ጋር ግንኙነት ያላቸው ናቸው። የቤተ ክህነት ወይም ደግሞ የጸበሉ ቦታ አስተዳዳሪዎች ከአቅም በላይ ሰው እየሄደ በጣም ብዙ ሰው እየታመመና ክልሉን አልፎም ለሀገርም ችግር ስለሚሆን አገልግሎቱ ለተወሰነ ጊዜ ማቋረጥ ያስፈልጋል ማለት ነው። የኮሌራ ወረርሽኝ በአማራ ክልል በሐምሌ ወር 2015 ዓ ም በበርሚል ጊዮርጊስ፣ አንዳሳና ሌሎች የጸበል ቦታዎች ተከስቶ በርካቶች በወረርሽኙ መጠቃታቸው የሚታወስ ነው። የተከበራችሁ ተመልካቾቻችን የሰዓቱን ዜና ከማጠናቀቃችን በፊት ዋና ዋና ዜናዎችን በድጋሚ እንንገራችሁ። አጀንዳዎችን ወደ ምክክሩ በማምጣት ሁሉም የበኩሉን ድርሻ ሊወጣ እንደሚገባ የሀገራዊ የምክክር ኮሚሽን ኮሚሽነር መላኩ ወልደ ማርያም አሳሰቡ። በአማራ ክልል በተለያዩ አካባቢዎች የኮሌራ ወረርሽኝ መከሰቱን የሕብረተሰብ ጤና ኢንስቲትዩት አሳሰበ የሚሉት ዋና ዋና ዜናዎቻችን ነበሩ። አብራችሁን ስለቆያችሁ ስለተከታተላችሁን እጅግ እናመሰግናለን። በያላችሁበት መልካም ጊዜ